ሰዎች አመሰግናለሁ። በመጀመሪያው ሃያ ደቂቃ ጥሩ ለመንቀሳቀስ ጥረት አድርጋችሁ ነበር፣ በሂደት ግን እየወረዳችሁ መጣችሁ ና ግብ አስተናገዳችሁ። ምን ነበር ምክንያቱ? በቀጣይ የነበራችሁ እንቅስቃሴ መዳከም። ያው ትልቅ ጨዋታ ነው። ከዚህ ጨዋታ ነጥብ ይዞ ለመውጣት እንግዲህ በተቻለ መጠን ጥንቃቄ የተሞላበት ጨዋታ ለመጫወት ነው አስበን ወደ ሜዳ የገባ ነው እንዳልከው የመጀመሪያዎቹ ደቂቃዎች ላይ ያው ብዙም ክፍተት አልነበረንም። ግብ ካስተናገድን በኋላ ግን በተለይ የመከላከል ክፍላችን ላይ የመስመር ክፍሉ ክፍተት ነበረው። ያን ተጠቅመው ግብ ማስቆጠር ችለዋል። ኮች፣ ምናልባት በይበልጥ ልምድ ያላቸው ተጫዋቾች ናቸው ከኋላ መስመር ላይ የሚጫወቱት፣ ግን በተደጋጋሚ የመከላከል ወጥነት ላይ ችግር እንዳለ ይስተዋላል። ለምንድን ነው በተከታታይ ላይ ቀርፍ የቻለበት ምክንያት? አሁን በወጥነት እንዳልከው ምናልባት መካከል ላይ ያሉት ዮብና ምኞት ካልሆኑ ሆኖ በስተቀር ግራና ቀይ ላይ እየተጫወቱ ያሉት ልጆች ወጣት ልጆች ናቸው። ኪሩቤልም ወጣት ልጅ ነው። ዳንኤልም እንደዚሁ ከታች ያደገ ልጅ ነው። ሶ ጉዳዩ የነሱ አለመቀናጀት ብቻ አይደለም። የመስመር ተጫዋቾቻችንም እንደዚህ ከኋላ የሚነሱ የተቃራኒ ፉልባኮችን ተመልሶ የማቆም ስራ ላይ መጠነኛ ክፍተት አለን። ወደፊትም የሄደውን ኳስ ፊት ላይ ትንሽ እንደምንፈልገው አይቆይም። ከኋላ ሌሎች ልጆች እስኪረዱን ድረስ ኳሱን የማቆየት ነገራችንም ክፍተት አለው። ያ ይመስለኛል። በተረፈ ግን ያው የግል የግል ክፍተት እንጂ እንደ እንደ ቡድን ያቋቋመው የመከላከል ስህተት ነው ብዬ መናገር አልችልም። ግን ከኢንዲቪጁአልስ ላይ የሚፈጠር ስህተት ያው ጎል እንዲገባ ምክንያት ይሆናል። ያው ሁል ጊዜ ግብ የሚቆጠር በስህተት ነው፣ እሱ እሱ ነው እያስቸግረን ያለው። ኮች፣ በየመሃሉ ወደ እንቅስቃሴ ለመምጣትም እድሎችንም ለማግኘት ጥረት አድርጋችሁ ነበር፣ ግን መጠቀም አልቻላችሁም። እነዛ ምናልባት ቡድኑ ላይ ሌላ ጫና ሊፈጥራ ይችላል። እንዳልከው ትክክል ነው። ወደ ጎል ለጎል የሚሆኑ አጋጣሚዎችን በተወሰነ ደረጃ ለመፍጠር ሞክረናል፣ ብዙም ባይባልም ግን እነዛን ደግሞ በአግባቡ የመጨረሻቸውን ማስተካከል ጉዳይ ላይ እሱም ላይ ክፍተት አለን። እንዳልኩ አሁን ማእከል ሜዳችንን ዛሬ ለመጫወት የሞከር ነው በአራት ልጆች ነው ከ433 ወደ 442 ነበር ድሮፕ ለማድረግ የሞከር ነው። ግራና ቀኝ የተጫወቱት ሁለቱ ልጆች ብሩክና ዳግም ኤክስፒሪንሳቸው ብዙ እንትን አይደለም፣ ግን መጥፎ አይደለም የተንቀሳቀሱት። እንዳጠቃላይ ግን ወደፊት ይዘው ለመሄድ ያለን ነገር ላይ የነሱም ከፊት ያሉትም ልጆች እርዳታ በጠበቅነው ደረጃ አለመሆኑ ግቦችን እንዳናስቆጠር ያደረገን ይመስለኛል። እዛ ቦታ ላይ የሚጫወቱ ልጆች አቤልም በረከትም በጉዳትና በቅጣት ምክንያት አለመኖራቸው ክፍተቱ የፈጠረው ፈጠረ ይመስለኛል። አሰልጣኝ ገብረ መድን አመሰግናለሁ። ከሽንፈት ወደ ድል ተመልሳችኋል። ጨዋታው አጠቃላይ እንዴት ነበር? ጥሩ ነው። በጣም ጥሩ ነው። እንግዲህ ያለውን ውድድር ውድድሮ እያዊ ወደ መጠናቀቁ ነው። እንግዲህ ከዚህ በኋላ ሰባት ጨዋታ ስለሚቀር በጣም በጥንቃቄ ጨዋታ ነው እና እንቅስቃሴያቸው በጣም ጥሩ ነው። ከዚህም በላይ መሆን ይችል ነበረ፣ ግን በጣም ቃል ዳብዝተዋል ልጆቼ። ይህ የማይገኝ ኦፖርቹኒቲ ነው፣ እንደዚህ አይነት ነገሮች። ስለዚህ ያው ጥንካሬያቸውን አሳይተዋል። አንዳንድ ጊዜ መሸነፍ ቢኖርም ግን ይሄ የዛሬው እንቅስቃሴ በጣም ጥሩ ነው። መሪ እንደመሆናችሁ ነጥባችሁንም ከፍ የሚያደርግ ነው። ቀድማችሁ ሁለት ጎል ባታስቆጥሩ ኖሮ በርካታ አጋጣሚዎችን አግኝታችሁ አልተጠቀማችሁም። ግብ ባታስቆጥሩ ኖሮ ጫና እናንተ ላይ ሊፈጥር አይችልም ነበር፣ አይፈጠርም። ለምንድን ነው መሰለ የስነ ልቦና እንትን ነው። አንዳንድ ጊዜ የእኛ ተጫዋቾች እንደዚህ ጎሉን እያሰቡ ስለሚጫወቱ ነው። ጎል ባይገባ ኖሮ በእርግጠኝነት ያንን ሚስ ያደርጉታል ብዬ አላስብም፣ ምክንያቱም ጨከን ብለው ሊሄዱ እንደሚችሉ አስባለሁ። አንዳንድ ጊዜ እንደዚህ አይነት ፕሮፌሽናል መሆን ይጠበቅብሃል፣ ምክንያቱም ሁለት ጎል አገባ፣ ከዛም በላይ ማግባት ካለብህ ማግባት አለብህ እና እንደዚህ አይነት በጣም ጎልደን የሆኑ ቻንሶች ናቸው ሚስ ያደረግናቸው። ግን ከዛ አንግል ስታየው የጎል ማግባታችን ባና ገባ እንደዛ ይሆናል ብዬ አላስበም። ኮች፣ እየተመላለሳችሁ ነው ውድድር የምታደርጉት አዲስ አበባ ሀዋሳ እያደረጋችሁና ምቾት ተሰምቷችዋል? አ ምንም ችግር የለውም። እኛ አሁን ምቾት እንዲሰማን ያደረገን አንዱ በሜዳችን መስራታችን ነው። ሜዳችን ላይ በጣም በጥሩ ሜዳ የምትፈልገውን ስራ ትሰራለ። እዚህ ግን ያው በየሜዳው ስትሄድ በጣም ብዙ ቲሞች አንድ ሜዳ ላይ ይሰራሉ። በዚህ ላይ የተመቸ ሜዳ የለም። በዚህ ላይ በምትፈልገው እንትን አታገኝም። የፕሮግራሚንጉ በጣም አስቸጋሪ ነው። ያ በጣም የቆየ እንትን ነው። አይተ ነው ነው በደንብ እና ከዛ አንጻር ነው ከብዙ አንግል ስታየው በጣም ጥቅሙ ጥሩ ነው። ምናልባት ኮች ቡድን ውስጥ ተክለ ማርያም ሻንቆ ቀድሞ ወጣ። ከዛ በኋላ ግን ሚሊዮን በጉዳት ነበር። አሁን አሜሪካ እንደሚገኝ ሰምተናል። እና የእሱ ሁኔታስ ምን ላይ? እሱ ቢሮ ይከታተለዋል። አስፈላጊውን ነገር ያው